ሰላም፣ ጤና ይስጥልን። ክቡራን የት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው። እስከ ፍጻሜው አብራችን ቆዩ። ኢንቨስተሮች ለአዳዲስ ፈጠራዎች ግኝት እገዛ እንዲያደርጉ ጥሪ ቀረበ። አዲስ አበባ ዩኒቨርሲቲ ኢንቨስተሮች አዳዲስ ፈጠራዎችን ወይም ግኝቶችን ወደ መሬት ለማውረድ እገዛ እንዲያደርጉ ጥሪ አቀረበ። የአዲስ አበባ ዩኒቨርሲቲ የፓርትነርሺፕና ኮሙዩኒኬሽን ምክትል ፕሬዚዳንት ራሔል አርጋው ለሪፖርተር እንደገለጹት፣ ዩኒቨርሲቲው ባለፉት 75 ዓመታት በዓመት ከሁለት እስከ ሦስት ሺሕ የምርምር ውጤቶች እያሳተመ ነው። ነገር ግን እነዚህ አዳዲስ የምርምር ፈጠራዎች ወደ ኅብረተሰቡ በሚገባ አለመድረሳቸውና የማኅበረሰብን ሕይወት አለመቀየራቸው አንዱ ተግዳሮት መሆኑን አስረድተዋል። ችግሩን ለመቀልበስ በጥናቶችን ከማህበረሰቡ ፍላጎት ጋር ማጣጣም የሚቻልበት መንገድ ላይ እንደ አዲስ በትኩረት እንደሚሰራ፣ በዚህም የምርምር ተቋም ውጤታማ ሆነው ሊሰሩ የሚችሉበት የመሰረተ ልማት ግንባታ ከመዋቅር ጀምሮ እስከ ላቦራቶሪ ድረስ ጥናት ማጥናቱን ተናግረዋል። ሀገርና ማህበረሰብ የሚፈልጓቸው የፈጠራና የምርምር ውጤቶች ወደ ገበያ የሚወጡበትን ማዕከላት እየተደራጁ መሆናቸውንም፣ በተጨባጭ ወደ መሬት ወርደው ኅብረተሰቡን ተጠቃሚ እንዲያደርጉ ደግሞ ኢንቨስተሮች እገዛ እንደሚያስፈልግ አሳስበዋል። ለጥናትና ምርምር የሚረዱ የመሰረተ ልማቶች ግንባታ ላይ የበኩላቸውን እገዛ እንዲያደርጉ የጠየቁት ምክትል ፕሬዚዳንቷ ዩኒቨርሲቲው በጋራ ለመስራት ዝግጁ መሆኑንና ሂደቶችንም በተገቢው መንገድ የሚካሄዱባቸው መመርመሪያዎች በቦርዱ ጸድቀው ወደ ስራ መግባታቸውን ተናግረዋል። ዩኒቨርሲቲው ራስ ገዝ ከሆነ ሁለት ዓመት ማስቆጠሩና በዚህ ሂደት ውስጥም የመማር ማስተማር የምርምርና የማህበረሰብ አገልግሎት ላይ አገር አቀፍ አህጉርና ዓለም አቀፍ አውንታዊ ተጽዕኖ ለመፍጠር እየተሰራ መሆኑንም ጠቅሰዋል። ዩኒቨርሲቲው ሪፎርም ካደረገባቸው ጉዳዮች መካከል መዋቅር ማሻሻል አንዱ እንደሆነና ለሰራተኞች ፈተና በመስጠት የቦታ ድልድል እየሰራ መሆኑን፣ ለሰራተኞች የተሻለ የደሞዝ እና የጥቅማ ጥቅም ጥናት ተደርጎ መጠናቀቁ መች ወደ ተግባር ይገባል የሚለው ግን እስካሁን እንደማይታወቅ የዩኒቨርሲቲው ቦርድ ውሳኔ ሲሰጥበት ይፋ ይደረጋል ብለዋል። አዲስ አበባ ዩኒቨርሲቲ ከ75 ዓመታት በፊት ከአሜሪካ እና ከአውሮፓ በመጡ መምህራን ትምህርት መስጠት እንደጀመረ አስታውሰው፣ አሁን ግን ሙሉ በሙሉ ፕሮግራሞቹ በሚባል ደረጃ በሀገር ውስጥ መምህራን መተካታቸውን አስረድተዋል። ዩኒቨርሲቲው ሰባት ኮሌጆች፣ ሰባት የምርምር ተቋማትና አንድ የሕግ ትምህርት ቤት እንዳለ ያወሱት ምክትል ፕሬዚዳንቷ በትምህርት፣ በግብርና፣ በጤና፣ በቴክኖሎጂ፣ በባህል፣ በእውቀትና በፈጠራን ጨምሮ በተለያዩ የምርምር ስራዎች ላይ ሲሰራ መቆየቱን አሁን ግን ራስ ገዝ በመሆኑ ከአጋሮቹ ጋር የሚሰራባቸውን የራሱን አጀንዳዎች መቅረጹን አጀንዳዎቹም ከሀገሪቱ የአስርት ዓመት የልማት እቅድ ጋር የታጣጠሙ መሆናቸውን ገልጸዋል። ያለፈውን በማክበር የተሻለ ነገር ማለም በሚል መሪ ቃል የተመሰረተበትን ሰባ አምስተኛ ዓመት የአልማዝ ኢዮቤልዩ በዓል እያከበረ የሚገኘው የአዲስ አበባ ዩኒቨርሲቲ የክብር ባለ አንድ አካል የሆነው የፓርትነርሺፕ ቀን ኅዳር 19 ቀን 2018 ዓ.ም አክብሯል። በግብርና በውሃ በማኒፋክቸሪንግ ኢንዱስትሪ በማዕድን በአየር ንብረት ለውጥ ዝግጁነት በቴክኖሎጂና በሌሎች ዋና ዋና ተግባሮች ላይ አብረው ሊሰሩ ከሚችሉ ኤምባሲዎች ኢንዱስትሪዎች የትምህርትና የንግድ ተቋማት ጋር ውይይት መደረጉንም ራሔል ተናግረዋል። የህብረተሰቡ ጥያቄ አውቁና አጉልቶ በማውጣት ውጤታማ ምርምሮች ማድረግ ላይ ዩኒቨርሲቲው ትኩረት እንዲሰጥ።